እሺ እሻ እኮ ደግሞ ጭራሽ መሬትም ነበርክ በጣም ጥሩ ነው። ቆይ ለምንድን ነው አንቺ ግራ የምታጋቢው? ልቀርብሽ ስል ትሸሽኛለሽ። እኔ ቆይ ምን ልሆን አይመለከተኝም። ሲጀመር ስለአንተ አንተ ግድም ይሰጠኝ እንደ የሚመስለው ምን ማለት ነው? ውጭ እየጠበቅ ያለውን ሰውዬ አታስቁ ነው የምትፈልገው? አምላኬ ወይ አውቃለሁ የእኔ ልመና ገላ አድነኝ ነው። ግን ምን ላድርግሽ? እኔም እኮ ግራ ገባኝ። አንተ ከራሳችሁ በላይ ሌሎችን ውደዱ ብለሃል እና እኔም ከኔ በላይ ያቺን የልጇን ወግ ማድረግ ማየት የምትፈልገውን እናት ፍላጎት አስቀድሜ ያለሁ ልክ ልሁን አልሆን አላቅም ግን በቃ ምንም ማድረግ አልችልም። ምን አባቴ ላድርግ? እኔ ፍቅሬን ለሌላ ሰው ለመዳር ሽር ጉድ እያልኩኝ ነው እና ያላገባው ነገር አባቴስ ደግሞ ጋሽስ ሀሴትን ለቤተሰባችን የምትመጥን ሴት ናት ብሎ አምጥቷታል። ምን ልሆን ነው? ቆይ መጨረሻ ይስ ቆይ፣ ለምንድን ነው የራሴን ሕይወት መኖሪያ አቃተኝ? ለምን አቃተኝ ነው ምንም አዋራ ገብቶብኝ ነው። ምን አይነት አዋራ ነው እንደዚህ ባሽን የሚያሰሩት? ክፍሌን ሳጸዳ ነበር፣ ለዛ ነው። ቆይ ግን ለምንድነው ከኔ መራቁን ወደድሽ? ቆይ አባቴ ይመላል መሰለህ? ዝም ባለ ዝም አይገባበት ነው። እና አንዳንዴ ከተነገሩ ነገሮች ይልቅ የተደበቁ ሚስጥሮች ጣፋጭ ናቸው። ምን እንዳደረኩሽ ብትነግሪኝ እኮ ምንም አልልሽም። ሌላ ሰው እኳ አለም። ጽ የወደፊት ሚስጤ ትሆናለች፣ ልጆቹ እንወልዳለን ብዬ አሰብኳት ሴት እኮ ናት። እንደዚህ አለች። እሱ ምርጫ ላይ ሳይሆን አይቀርም የተሳሳትኩት። ምን የምታወሪውን ምን እያወቅሹ አልመሰለኝም። አንዳንድ ጊዜ በፍቅር የሚጋልቡ ስሜቶች ይሰማሉ እና እነዛ ስሜቶች ዘላቂ ይመስሉን እና ብዙ ነገር ውስጥ እንገባለን። ከዛ ግን እነዛ ጊዜያት ሲያልፉ ስሜቱን ከውስጣችን እናወጣዋለን እና እኔም ላይ የተፈጠረው ይሄ ይመስለኛል። ሲ እኔ አንቺ ከማንም በላይ አቅሻለሁ፣ ባህሪሽን፣ ማንነትሽን ስብዕናሽን ጭምር አሁን ከተናገርሽው ነገር ውስጥ አንድም እውነት የለበትም አውቀሽ ቃላት እያሳምርሽ ውሸቱን እውነት አስመስለሽ ለመናገር እየሞከርሽ ግን ውሸት እንደሆነ አይኖችሽ በድፍረት እኔም ባለመሄድ እየመሰከሩብሽ። እንደዛ እያልክ ራስህን አትሸውድ። እኔ ያላየው ስለ ዋሻው ሳይሆን የበደልኩን በደል በህልም አለም እንድትኖር ያደረግኩ እሱ ነው። ፊትህን እንዳለ ያደረገ አቶሽ ከልቤ ነው። ኪራ እሺ፣ እንደዛ ከሆነ አባ አባ ይሙት ብለሽ በአባትሽ ማይል ይህን ያህል ርቀት መሄድ የሚጠበቅብኝ አይመስለኝም። አየሽ አውቃለሁ፣ ማንም አይሰማል። ስለዚህ እዚሁ ነገር አልገባኝ። ስለ ምንድን ነው ሰው የሚሰማው እና ማይሰማው? አሁን እኔን እንድትርቅኝ ያስገደደሽ ነገር ምንድን ነው? ምንም ሳታስቀሪ እንድትነግሪኝ እፈልጋለሁ። እንዴት ብዬ ላስረዳ? ሰላም፣ ሰላም። ጤና ይስጥልን ውድ እና የተከበራችሁ ውድ እስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬው ጽናት ክፍል ሀምሳ ይዤላችሁ እመጥቻለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ ሰብስክራይ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሁሌ የሚለቀው አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቱ አንድ ጫን ካደረጋችሁት ሁሌም ሚደርሳችኋል ማለት ነው። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ የዛሬ ቪዲዮአችን ጽናት ክፍል ሀምሳ ይዤ ልጅ እመጥቻለሁኝ። እንግዲህ አዲሷ ልጅቷ ኪራየት ነው፣ ስትል ተኝቶ አልቆ ልቀስቅሰው እንደ በጠዋት መነሳት አለበት ስትል ነው። ግን ማታ እሞት ስለነበረ ትንሹ ይተኛ አትቀሽቀሽው ስትላታለች። እሺ በቃ ካልሽ ስትላታለች። ካገኘሁ ቁርስ ልስጠሽ እንዴ ስትላት፣ አይ እኔ ብቻዬ መብላት አልወድም እሱ ሲነሳ እበላለሁ ትላለች። ጽናትም ደግሞ ሆዷንም እንትን ያለ ካልሽ እሺ ያለቻት እሷ ወደ ክፍሏን ታመራለች። ጽናት ከላይ ስትታይና እና ስትቀርቢያት በጣም ዋህ ሰው ትመስላለች ትላለች አስተያየት ትመስላለች ትላለች ጽናት ማለት ነው በሀሳብ ጭልጥ ብላ እንግዲህ ክራይ ሁነት ትቀማኛለች ይሆንስ እያለች እያሰበች ትገኛለች ኪራይ ደግሞ ከእንቅልፍ ተነስቶ ደረጃ ላይ ቁጭ እንዳለ አዲሷ አጠገቧ መጥቷ ቁጭ ብላ እያየችው አይን አይኑ እያየችው ደህና ነህ ትላዋለች ቁርስ በደንብ እኮ አልበላህም ትለዋለች አያው ስላላሰኘኝ ነው ኢላታ ፊትህን ደግሞ ልክ አይደለም፣ ትለዋለች። አረ ደህና ነኝ፣ ዝም ብሎ ደብሮኝ ነው እንጂ። እና ድብረትህን ማብረት ትፈልጋለህ? ትለዋለች። እሱ ፈልጎ ይመጥኖ እንጂ እኔ አይደለሁም ታማይነህ ማለት ነው ትላለች። እሷ ማለት አው ያለ እኔ ማን አለው ብለሻል። ጥሩ እኔ ሲደብርህ ሲደብረኝ፣ ምን እንደማድረግ ታቃለህ? ምን ታረጊያለሽ? ይላታል። አንደኛው መጻፍ አነባለሁ እሱማ የባሰ የባሰ ያስደብራል ይላታል። የምታረገው መጽሐፍ ያለ መምረጥህ ነው እንጂ ድብረት እንኳን አያመጣም ትለዋለች። እንደ እንደ ሰው አይነት ፍላጎቱ ይለያል። ሁለተኛ ደግሞ ዘፈን ይንሰማል ባይሆን እሱ ይሻላል ይላታል። ሶስተኛውና መጨረሻው ደግሞ ስፖርት እሰራለሁ ትላለች። ሶስተኛ በጣም አሪፍ ነው ይላል ኪራይ ማለት ነው። እና ለምን አልሞክረውም እንዴ ምግብ ተበልጦ ይሰራል እንዴ አረባ ክህጠር ቅርጋት ያታውራ እኔ ኮ ድሮ ሳቅሽ እንደዚህ ያነበርሽም፣ እንዴት ነበርኩ ታዲያ? ሴት ነበርሽ ማለቴ የሴት ባህር ይነበረሽ እና አሁን ወንድነኝ ነኝ እንዴ? ኖ እንደዛ ማለቴ አይደለም። እያላት በቃ ሁሉም ነገር እንደ ወንድነት ስለሚመስል ነው። አው እኔ በጥቂት አመታት ውስጥ ነው እንደዚህ የተቀየረው። ፈልገሽ ነው እንዴ እንደዚህ ይሆንሹ? የአባቴን ከበድ ጦርነት ውስጥ ስለሆነ ራሴ መቀየር ስለፈለኩ ነው። ካልደበረሽ ስከሰተቱ ባለቀው ዩኒቨርሲቲ ውስጥ ገብቼ ነበረ። ላይቤን የታወቀ ነበረ። ከቤተሰብ ስትለይ ነፃነት አለው ሁሉም ነገር ስላለው ከዛ በቃ ነፃነት የተጠቀመ ነው። እሱማ የሁላችንም ነው ይላታል፣ ኪራይ ማለት ነው። ከዛ ትዝ ይለኛል ዩኒቨርሲቲ ላይ ነበር ሄኖክ የሚባል ልጅ አንድ ላይ ነበር ብላ ዋግዋግዋን ታወራዋለች። በፍቅር ወደቃችሁ ነዋ ይላታል። ኧረ ተው በ ያለችው ትገኛለች። ከዛማ ከልጁ ጋር በጣም ጓደኛ ሆኛ ነበረ። ሁሉም ነገር አብረን ነበረ፣ ምን አሳልፉ አብረን ነበረ፣ ላይፋችን የምንቀጨው ያለች ትናገራለች። ከዛ እንደዛ እያለችው እያለችው የእሷ የሕይወት ታሪኳ ታገረዋለች፣ የኪራይ ማለት ነው። ልትሄድበት እንዲያለ እንዴ፣ የለም ምን ነው ታዲያ፣ ተረጋግተ ስማኝ ትለዋለች ማዳመጥ እኮ ከመናገር የበለጠ ጥቅም አለው። ያላወቀበት ዩኒቨርስቲ ህይወቴን ያበላሻል ይላል ኪራይ። ከዛማት ትዝ ይለኛል ትምህርት ቤት ሀፍላ ፓርቲ ነበረ፣ ተዘጋጅቶ ነበረ። እስከዛ ቀን ድረስ ፓርተን አፓርቲን ሂጂ ያላቅም ነበረ። እዛ ቀን ነው ህይወቴን የተበላሸው ብላ የኪራይ ሁሉም ነገር ትነግረዋለች ማለት ነው። ኪራይም ተመስጦ እየሰማት ይገኛል ማለት ነው። ከዛ በኋላ ጽናት እና ምሩ መቶና ምሩ፣ በጣም ገርሞኛል። ለምን እንደዛ አልሽ ትላታለች። እስኪ ተመልከቺ ደስተኛ ልሆን አልቻልኩም። ስወለድ ደግሞ በፍጥረቴ ተጀምሮ አንድ ቀን እንኳን ደስ ሳይኖረኝ አሁንም ልሞት ነው። እሱ ፈጥሮ ረሳኝ መሰለኝ ትላለች ጽናት። ቆይ እንዲሁ ዝም ብለሽ ተሰንተሽ እንደዚህ ታደርጋለሽ ትላታለች ምሩ

አልገባኝ መረፂ፣ ለምንድነው ግልጽ አድርገሽ ማትነግሪኝ? አንደኛ ለአባቴ ስል ቢያንስ ባለማር እንኳን ሰርቼ ልለወጥ ብዬ ነው። እና ኪራይ አትስሪ አለሽ፣ ትላታለች ምሩ። ሁለተኛ ደግሞ ከኪራይ ጋር መለየት አለብኝ፣ ትላታለች። እንደት እንዴት ቤተሰቦቹ አግባ እያሉት የጨቀጨቆ ታውቂያለች አይደል? እንዴ እና እናንተ ብትገቡ ምን ችግር አለ? እኔ አሁን ኪራይ ማግባት አልችልም፣ ደግሞ ሳነግርሽ ትላታለች፣ ጽናትን ማለት ነው የአረብ ሀገሩ ፕሮሰስ ጀምሬያለሁ ትላታለች። ታይ ጽ በአራተሽ ጊዜ እድልሽን አታባክኚ። ኪራይ ደግሞ አብስቶ ይወድሻል፣ አትክፊው ትላታለች። ሕይወት ምርጫ አልሰጠችኝም። ኪራይ ከእኔ የበለጠ የቤተሰቦቹ ደስታ ያስፈልገዋል። አንቺን እና ደግሞ ተግባብታችሁ አንቺንም ራሳሽን ኪራይንም ማስደሰት እኮ ትችያለሽ ትላታለች። አልችልም። እኔ አሁን ኪራይን አግብቼ አባቴ ማሸማቀቅ አልፈልግም የሰው መሳቂያ ማድረግ አልፈልግም። በተለይ ከተማ የሄደችው ወንድ ፈልጋ ባልተከተላ ነው ተብሎ አባቴ ማሸማቀቅ አልፈልግም ትላለች። እና ከዚህ በላይ ምን አልችልም፣ አው የመረረኝ ቢሆን የመጣውን ሁሉ ዋጥ አደርግባለሁ ትላለች። ተስፋ ቆርጣለች ማለት ነው ጽናት። ዬ ምሩ ደግሞ ተሰምጣያይች እያይች የሰማች ትገኛለች። አሁን እዚ ጋር አዲሷ ልጅቷና ኪራይ አንዴ ላይ ሶፋ ላይ ቁጭ ብሎ እያወሩ ይገኛሉ ማለት ነው። ከዛ በኋላ እንደዛ ነው እንዴ እያላት ሁለቱም ወሬያቸው እያወሩ ይገኛሉ። ኪራይ ደግሞ ኩሻፕ ስራ ብለው ኩሻፕ እየሰራ እየለ ከዛ ነይ ተቀመጪ እያላት እንግዲህ ልትቀመጥ ስትል ፅናት መጥታለች ማለት ነው። ፅናት ስትመጣ ኪራይ ደንግጦ ብድግ ብሎ ተነስተዋል ማለት ነው። ምን ሆናችሁ ነው ብላ ልጅቷን ፍጥጥ አድርጋታያለች። ውጪ ሰው እየፈለገህ ነው ትለዋለች። ኪራይም ደግሞ በጣም ደንግጦ የሚለው ነገር ጠፋበትና፣ ከዛ እሺ እያላት፣ አየኸኝ እንዴ እኔ የምትለው ነገር እኮ ፈርተኸኝ ነው እንጂ አትችለኝም፣ እያለች ልጅቷ አዲሷ። ከዛ ኪራይ ወደ ውጪ ሰው ተጠርቶ ወጣ ማለት ነው። ከዛ በኋላ ልጅቷ ምልጎ ብላ ወደ ክላሷን ታመራለች። ጽናትና ኪራይ በር ላይ ግጥምጥም እያሉ ይገኛሉ ማለት ነው። ፅ በእናትሻ አናግሪኝ፣ አቺ እንዳሰብሽው አደለም አሲዘን ነው ያላት፣ ነው ጥንካሬ ለለመው ያለች ትገኛለች። ሲ ለምንድነው ግራ የምታጋቢኝ እንዲህ በቃ ስንጫወት አሲዘን ነው ያልኩሽ አይደል እንዴ? ይላታል። እሺ አልኩህ እኮ ትላለች። በጣም ጥሩ ትላለች። ቆይ ለምንድነው እንደሆነ አንቺ እንደዚህ የምታደርጊኝ? ይላታል። ልቀርብሽ ስል ትሸሸኛለሽ። እኛ ምን ላድርግኔ? አይመለከትኝም ምንም ግድ አይሰጠኝም ትሏለች። ምን ማለት ነው ውጭ እየጠበቀ ነው ሰው እያለች ትታት ትሄዳለች ማለት ነው። ኪራይ ደግሞ የሚለው ነገር ግራ ገብቶ ተናዶ በጣም ብስጭት ብሎ ተናዶ እጁን ከግድግዳ ላይ እያጋጨ ይገኛል። እች ልጁ ተሳብደ ነው ምን ላድርግ እያለ በጣም ተናደዋል ማለት ነው ኪራይ ማለት ነው። በጣም የሚለው ነገር ና የሚጨብጦ ነገር ጠፋበት። በጣም ተናደዋል ማለትም ያው ጽናትም ውስጧም እንዳራራው ቢሆን ምትለው ነገር ሲጠፋት አምላኬ ሆይ አውቃለሁ የኔ ሁሉም ነገር ልምዳለሁ። ግን ምን ላድርግ እሺ? እያለች ወደ አምላኳ ትለምናለች። እኔ ግራ ገብቶኛል እያለች ወደ አምላኳ ትለምናለች። እኔ ከኔ በላይ የልጇ ወግ ማድረግ የምታይ ፍለ እናት አለች። እኔ ለእሷ አብዬ ነው ይህ ሁሉ ምስቀኝ። ግን ምን ይሻለኛል? ምን ይችላለሁ? በቃ እንደፈረደበትም ኪዳ ሱን ይሰበር። እኔ የማፈቅረው ወንድ ልጅ የሌላ ሰው ለመዳር ሽርጉድ እያልኩኝ ነው። ደግሞ ጋሼስ ሀሴትን ለቤተሰባችን አደራ ሰጠኝ ያለች ጽናትን ህጻናትን፣ በሀሳብ ጭልጥ ብላ ትገኛለች። መጨረሻስ ምን ይሆናል? የራሴ ህይወቴ መቼ ነው የምኖረው? ለምን አቃተኝ? ያለች ትገኛለች። የዛሬ የነበረኝ ቪዲዮ ይሄ ይመስል ነበረ። ስለነበረን ቆይታ ከልብ እናመሰግናለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቶ፣ ሀገራችን ሰላም፣ ፍቅር፣ አንድነት ያደርግልን በሰላም።